እነሱ ናቸው ያሉት። መከላከያ አስራ አራት አመት አገልግዬ በቃ ያለ ምንም እንትን በወየ እየተባረረ የመጣው ነኝ። ወድቄናለት ምንም ነገር የሚረዳ ቤተሰብ እንግዲህ የቢንዛና ቤተሰብ በነገራችን ላይ ካሳሁን የሚላችሁን ነገር እና ቢያንስ ለአላህ ብላችሁ ምስሎች ለአላህ ብላችሁ ክርታችን መለ እግዚአብሔር ብላችሁ የምንሆን ሰውዬ እንድትረድልኝ ይፈልጋለሁ። እስ የሚፈልገውን ነገር እስ ከእሱ አንድ ደስ ማለት የምናግዘውን ነገር ከእሱ አንድ ደስ ነውስ። ና ቢያንስ የተሻላችሁን ነገር በራሱ ጋር አካውንትንም ይነግራችኋል። ስልክ ቁርም ይነግራችኋል። ቢያንስ ይህን ሰው ልትረዱልኝ በአላት ና ይጠቃለ ምንድነው ልትረዱልኝ የሚፈልገው ማለት ኢትዮጵያን ሕዝብ ነው። የኢትዮጵያን ሕዝብ ምን ትላለህ ነው የኢትዮጵያ ወገኖች በውጭም በሀገር ውስጥም ያላቸው እኔ ሰርችን እንበላ በቃ ሰው እያልኩ እያበላችሁ በሰው እጅ ነው ያለው፣ እና ታክሜ እንግዲህ እገዙኝ ነው ምለው። እኔ ሌላ ምንም ምለው ነገር የለም።

መታከም ትድናለ ነው የሚል ተበተባለ ማለት እንደዚህ ነው። በነገራችን ላይ ያው በመጀመሪያ ቪዲዮ ሲጀምር እንዳያችሁ ቪዲዮ ሲጀምር እኔ ይዤው ስመጣ ያለውን እንትን በጣም ከባድ ነው እና አርለም ብቻውም ሰው ይዞት እንኳን በጣም አስቸጋሪ ነው ለላዚ ነው ምክንያቱም ይከብዳል እና ብር ተጠይቃ ስንት ብትሰብል አዲስ አበባ ብትሄድ ምናምን ምን ነገር ነው ያሉ፣ በቃ እኔ አዲስ አበባ የሚሄድበት አቅም የለኝም። ይሄ ነው ጥቁር አንበሳ ብትሄድ ትድናለህ፣ ይሄን ይሄ የጭንቅላት ነው የነርቭ ችግር ነው ምናምን ያሉ፣ እኔ ይህን ያህል ምናምን ነገር ብለው ብሩን በቶን የነገሩኝ በዛ ታቆኝላ ሲሆን መድኃኒት ያረች ሽብር መድኃኒት በሆሩ ጓደኞች አንዳንድ ጓደኞች አላህ ጀዛችሁን ይክፈሉ። እነሱ እያገዙኝበት ከዛ በኋላ ምን እንደገና መሰልችት አለ። ሁልጊዜ በሰው ገዛ መድሃኒት መጨረሻ ላይ አቋረጡት። ጠ አቅም የለኝ ስልክ ቁጥር

ይሄ የእኔ የሰውን የመርዳት ቻሌንጅ የኔ የመጀመሪያ ቪዲዮ ነው። ጠይቃችሁ ማለት እና በዚህ በአሁን በላክ ነው አካውንት ከስር ደግሞ ሚሽን አረግላችኋለሁ። ባለፉ እንትኑን አካውንት አሁን እንደነገርኳችሁ የተሻላችሁን አምስት ማሰርም በሀገር ውስጥ ያላችሁ፣ በውጭ ያላችሁ ዋካችሁ ወዱ ስላለ ይሄን ሰው ይህ በአላህ ይሆናችኋል። ክርስቲያኖች ደግሞ ለእግዚአብሔር ይሆናችኋል። ለመጨረሻ ቀን ይሆናችኋል። አመሰግናለሁ ደስ

እንግዲህ በቃ ያው ቪዲዮውን እያያችሁ ለዚህ ለሚመለከተው ሰው ሁሉ በቃ ኮፒ ሊንክ ሼር እያደረጋችሁ ስለሚያለው አመሰግናለሁ። ክበሩልኝ።